ሰላም እንዴት ናችሁ? ኢትዮ ትራቭሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍና ሀገር ውስጥ መረጃዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ከኢሚግሬሽን ከኤምባሲ ጋር በተገናኘ ማለት ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ሁላችሁም እንዲደርሳችሁ የደውል ምልክቷን ደግሞ ተጫኑ። ዛሬ የምነግራችሁ ትራምፕ ያወጣውን አዲሱን በሰራተኞች እና በግብርና ሙያ ላይ ያሉ አሜሪካን የሚኖሩ ሲቲዝን ያልሆኑ እንዲሁም ደግሞ የኢሚግራንት ማለትም የስደተኞችን መረጃ ነው ማደርሳችሁ ማለት ነው። እንግዲህ በተለያዩ የአሜሪካን ግዛቶች ላይ በጣም በጣም ከትናንትና ከትናንት በስቲያ ቅዳሜና እሁድን ጨምሮ በርካታ ሰዎችን አነጋጋሪ የነበረው እንዲሁም ትራምፕ ጉዳይ ትራምፕ ባስተላለፈው አዲስ በሚወጣው ወይም ደግሞ አዲስ በሚረቀቀው ሕግ ከች ይህም ደግሞ ትራምፕ ላይ በጣም ደግሞ ተቃውሞ ደርሶበታል ማለት ነው። ትራምፕ በአሜሪካን ባሉ የተለያዩ ግዛቶች እንግዲህ ስደተኞችን እናስወጣለን በተለይ ሆቴል፣ እንዲሁም ደግሞ የሆቴል አገልግሎት በሚሰጡ ስደተኞች ላይ ኢሚግራንት ወይንም ደግሞ ስደተኛ ሆነው ግሪን ካርድ የሌላቸው መኖሪያ ፈቃድ የሌላቸውን ሰዎች አስወጣለው በግብርናም በኩል ያሉትንም ደግሞ እንደዛው አስወጣለው በማለት በነዚህ በሁለት ስራዎች ላይ ያሉትን አስወጣለሁ ብለዋል። እንግዲህ በተለይ በተለያዩ የአሜሪካን ግዛቶች ላይ በተለይ ፊሊፒንስ አካባቢ እነዚህ ከሜክሲካን ጋር በተገናኘ እዛ አካባቢ ያሉ አሜሪካኖች አሉ። እነሱ በአብዛኛው በግብርና ስራ ላይ የሚሰሩ ናቸው እና ይታወቃል። እነዚህን ስደተኞችን እናስወጣለን ባለበት ሁኔታ ላይ በጣም ተቃውሞ ደርሶበታል። ኢትዮጵያና ና ኤርትራውያኖችም በአሜሪካን የተለያዩ ግዛቶች ላይ ሆቴል ከፍተው እንዲሁም ደግሞ ሆቴል ውስጥ ተቀጥረው የሚሰሩ አሉ። ተማሪዎችም ከትምህርት ባሻገር ሌላኛው ስራቸው በረፍት ጊዜ ሆቴል ውስጥ፣ በተለያዩ ሬስቶራንቶች ውስጥ ተቀጥረው ይሰራሉ። በፐርታይምም ተከፍሏቸው የሚሰሩ አሉ። ስለዚህ እነዚህን ሁሉ ይመለከታል በርካታ የትራምፕ መንግስት አሁን ላይ ስደተኞችን እንግዲህ ከአሜሪካን ጠራርጎ ለማስወጣት የአራት ሀገሮች የናሽናል ጋርዳቸውን ወይንም ደግሞ የናሽናል ሴኩሪቲ የዛን ያክል በጀት መድቦ የእንግሊዝን የጀርመን፣ ጣሊያን፣ ፈረንሳይ የእነዚህን ሀገራት ባጀት ያክል ነው። እንግዲህ ለዚህ ለኢሚግሬሽን አይአይስ የሚባለው ቡድን ለነሱ እንግዲህ ባጀት መድቦ ያለው ማለት ነው። እንግዲህ ትራምፕ እንደምታውቁት በጣም ስደተኞችን እያሳደደ ይገኛል። ከአሜሪካን ግዛት ሙሉ በሙሉ አስወጣለሁ የሚል ቅዳለው ይሄ ይፈጸማል ወይ ወይም ደግሞ ምን አዳዲስ ነገሮችን ይከሰታሉ የሚለውን ነገር አብረን እናያለን ማለት ነው። በምስሉ ላይ እንደምትመለከቱት በጣም በርካታ የአሜሪካን ግዛቶች ላይ ስደተኞች ወጥተዋል ተቃውሟቸውን እያሰሙ ይገኛሉ። ትራምፕን እንደም ይህንን ሀሳቡን እንደማይደግፉና በሀሳቡ ላይ ቅሬታ እንዳላቸው እየገለጹ ይገኛሉ። አሁንም ድረስ በዚህ በስደተኞች ላይ ትራምፕና አብረውት ያሉት የሪፐብሊካን ተቃዋሚዎች እንግዲህ ስደተኞችን ከአሜሪካን ግዛት አሜሪካን ለአሜሪካኖች ብቻ ነው እንጂ ለሌላ ስደተኛ መሆን የለበትም የሚል ትልቅ የሆነ የራሳቸው ውሳኔ አለ። ይሄ ውሳኔያቸውን በእርግጥም ማስፈጸም ይችላል ወይ? አሁን ደግሞ የተለያዩ የአሜሪካን ግዛቶች የነዚህን ስደተኞችን አናስወጣም ያሉት አስተዳዳሪዎችን እስከ ማሰር ድረስ እንዲሁም ደግሞ እስከ ዛቻ ድረስ ደርሰዋል። ድረት የሆኑ ግዛቶች አሉ። የአሜሪካን ግዛቶች እነዛን ግዛቶችን እንግዲህ በኃይል ገብተው ይህንን ህግ ተፈጻሚ እያደረጉ ይገኛሉ። እነዚህ አይስ የሚባሉት የአሜሪካን በስቴት ዲፓርትመንት እና በተለያዩ የአሜሪካን ግዛቶች ላይ ያሉ ፖሊሶች ናቸው። በሲቪልም፣ በኖርማል በፖሊስ ልብስም ይመጣሉ። እነዚህ ሰዎች እንግዲህ በጣም ከፍተኛ የሆነ ባጀት አላቸው። ከባጀቱ በላይም ደግሞ በአሜሪካን የተለያዩ ግዛቶች ላይ ያሉ የሃይማኖት ተቋማት፣ ትምህርት ቤቶች፣ ፍርድ ቤቶች ላይ በመገኘት እንግዲህ ውሳኔያቸው በጣም ዲፖርቴሽን እያደረጉ ይገኛሉ። በየትኛውም ሰዓት ላይ እናንተን አስቁመው የመጠየቅ ሁኔታ ላይ ነው ያሉትና አሜሪካን ላይ በጣም በጣም ተቃውሞ በዝቶባቸዋል። ምን ይከሰታል? coming to you from Los ነው ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ አብረን እንቆያለን ማለት ነው። ትራምፕ እና ስደተኞች፣ ምን አዲስ ነገር አለ? በአሜሪካን ናሽናል ሴኩሪቲ በተለያዩ ዲፓርትመንቶች ላይ ያሉ ጠበቆች አሁን ላይ አንድ ሰው የግሪን ካርድ አፕሊኬሽን ከሞላ አፕሩቭ የሚደረግበት እድል በጣም ሰፊ ነበር፣ ያው ትራምፕ ከመምጣቱ በፊት እና ትራምፕ የተለያዩ ግዛቶችን እንግዲህ በውሳኔ ውስጥ እነዚህን ስደተኞች ለምን አሜሪካን እንደመጡና ፕሮሰስ ላይ ያሉ ስደተኞችንም በጣም ጥብቅ ካደረገበት ጊዜ በፊት ጀምሮ አብዛኛው የአሜሪካን የኢሚግራንት ቢሮ እነዚህን አፕሩቭ ለማድረግ በርካታ ጥያቄዎችን አይጠይቁም ነበረ፣ እንዲሁም ደግሞ ወደ ፍርድ ቤትም ኬዞችን ይዘው አይሄዱም ነበረ። አሁን ላይ ግን አይስ የሚባለው ቡድን ምንድን ነው ያደረገው ስደተኞችን ከአሜሪካን በህገ ውጥ መንገድ መጠው እዚህ ወረቀት ለሌላቸው ሰዎችን ሙሉ በሙሉ የማስወጣት ስራ ነው አሁን እየተደረገ ያለው ፕሮሰስ ላይ ያሉ ሰዎችን ምንድን ነው የሚያደርጓቸው ልክ ፍርድ ቤት ስትሄዱ እናንተ ምክንያቱም ፕሮሰስ ላይ ያላችሁ ስለሆናችሁ ያ ፕሮግረስ እስከሚያልቅ ድረስ ሁልጊዜ ፕሮሰሳችሁ በፍርድ ቤትና በእናንተ መካከል ቀጠሮ ስላለ ያንን ቀጠሮ ለማስፈጸም ወደ ፍርድ ቤት ትሄዳላችሁ። በዚህ ሰዓት ምንድን ነው የሚያደርጉት? እነዚህ አይስ የሚባለው ቡድን ማለት ነው። አይስ የሚባለው ቡድን በፍርድ ቤት በር ላይ ነው ቆሞ የሚጠብቀዋቸው፣ ቆሞ ይጠብቃሉ። ልክ ሪጀክት ከተባላለ ነው ጃንዋሪ ላይ ስትቀጠሩ እዛው ይዟችሁና ወረቀት እንደሌላችሁ ይጠይቋቸዋል። ጠበቃችሁም እዛው ባለበት ሁኔታም ለራሱ ልትጠየቁ ትችላላችሁ። ለምንድን ነው ወረቀት እስካሁን ድረስ ያለ ያስከው ለምንድን ነው እንደዚያ ብለውም አይጠይቁም። ጀስት ወደ ማቆያ ቦታ ነው የሚወስዳችሁ። ከዛም በኋላ ወደ ዲፖርቴሽን ካምፕ ውስጥ ነው የሚያስገቧችሁ ማለት ነው። ይሄ ምንድን ነው የሚያደርጉት አሁን ላይ ትራምፕ መቶ በመቶ ኃላፊነት ወይም ደግሞ ውሳኔ፣ እዛው የፍርድ ቤት ወረቀት አምጡ እንዲሁም ደግሞ የእናንተን የሆነ የግል መፍታችሁን ወይም መብታችሁን አይጠብቁላችሁም። ስለዚህ አብዛኛው ሰው ምንድን ነው በፍርድ ቤት ኬዝ ያለው ሰው መሄድ ነው እየፈራ ያለው። አሜሪካን ሀገር ላይ ያሉ በጣም ብዙ ሰዎች ተጨንቀዋል። ወደ ሀገር ቤት ወደ ኢትዮጵያ የተመለሱ ሰዎችም በጣም ብዙ ናቸው፣ ዲፖርት የተደረጉ ማለት ነው። የተለያዩ ሰዎችም ደግሞ የሚጠቁሙ አሉ። በነገራችን ላይ ይህንን ይታወቃል፣ ይቋቋማሉ። እዚህ አካባቢ ላይ እንደዚህ አይነት ሰዎች ወረቀት የሌላቸው ሰዎች አሉና ኑ ብለው ይጠቁማሉ ለተወሰነ ዶላር የተወሰነ ገንዘብ ነው የሚያገኙበት እና በዛ ምክንያት የሚጠቁሙ ሀበሾችም አሉ። ምንም ይሄ ፋክት ነው። ስለዚህ እነዚህ ሰዎችም እየጠቆሟቸው፣ ሁለትም ደግሞ በእንደዚህ አይነት ኬዝ ቦታዎች ላይ በተለያዩ ኤቨንቶች ላይ የተለያዩ ፕሮግራሞች ላይ የሰርግ ሊሆን ይችላል፣ የተለያዩ ፕሮግራሞች ላይ እዛ ቦታ ላይ ዘቡ ብለው በመግባት እነዚህን ሰዎችን አይዲ ግሪን ካርድ አላችሁ ወይ የመኖሪያ ፍቃድ አላችሁ ወይ ብሎ በመጠየቅ የስራ ቦታ ሬስቶራንቶች ሊሆን ይችላል፣ ካፌ ሊሆን ይችላል፣ የሃይማኖት ቦታ መስጊድ ሊሆን ይችላል፣ ወይም ደግሞ ቸርች ሊሆን ይችላል፣ ወይንም ደግሞ የትምህርት ቤት አካባቢ ሊሆን ይችላል፣ የተለያዩ ቦታዎች ጋዝ ስቴሽን ሊሆን ይችላል፣ በተለያዩ ሱፐርማርኬትን ጨምሮ እየገቡ ይጠይቃሉ። በተለይ አሁን ላይ የመጣው ደግሞ በሆቴል ውስጥ ያሉ ጽዳት ሊሆኑ ይችላሉ እስከ ማናጀር ድረስ ግሪን ካርድ የሌላቸውን ሰዎች እየያዙ ይገኛሉ። ወደ ሶስት ሺህ የሚሆኑ ሰዎች እንግዲህ በዚህ የመጀመሪያ ቀን ስራ ላይ ተይዘዋል ማለት ነው። በጣም በበርካታ የአሜሪካን ግዛቶች እንግዲህ እየተዛመተ ነው ያለው በጣም ብዙ ተቃውሞ ሰልፍ እየገጠመው ይገኛል። ይሄ አይስ የሚባለው የአሜሪካን የናሽናል ሴኩሪቲን ጨምሮ እንግዲህ አብሮት ወታደሮችን ጨምሮ በተለያዩ የአሜሪካን ግዛቶች ላይ ያሉ ወታደሮች ሁሉ እዚህ ስራ ላይ እንዲሰማሩ ትራምፕ አዝዟል። ይሄ ደግሞ በተለያዩ የአሜሪካን ውትድርና ውስጥ ያለፉ ጀነራሎችን ሁሉ አስቆጥቷል። እኛ በራሳችን ዜጎች ላይ ይህንን ነገር ማድረግ የለብንም፣ የሚል ነገር አለ። ትራምፕ ደግሞ በተለያዩ መንገዶች እንግዲህ ይህንን ውሳኔ እንደማይቀለብሱት ምክንያቱም ያስመረጣቸውም ትራምፕ ስደተኞችን ቀንሳለው፣ ሙሉ በሙሉ አሜሪካንን ለአሜሪካኖች ነው ማደርገው የሚል የመጀመሪያ ያስመረጣቸው ነገር አለ በ2024 ማለት ነው። ስለዚህ አሁን ላይ ደግሞ ይህንን ነገር ይዤ እቀጥልበታለሁ ነው እያሉ ያሉት። አብዛኛው እንግዲህ የ2026 ለራሱ የዲቪ ሎተሪ በሚያስገርም ሁኔታ ከዚህ በፊት ታይቶ በማይታወቅ ሁኔታ ሪጀክት ሁሉ እየተደረገ ይገኛል። አንዳንዱ መጠየቅ ለራሱ በጣም ሪጀክት እየተደረገ ይገኛል በብዙ ዘርፎች ማለት ነው። እዚህም አዲስ አበባም ባለፉት ቪዲዮ ሰርች ላቸዋለሁ ከሁለት መቶ ሃያ ሰው በላይ ነው በአንድ ቀን ነው ሪጀክት ያደረጉት በተለያዩ ምክንያቶች፣ የዲቪ ብቻ ሳይሆን በተለያዩ ምክንያቶች ሪጀክት እያደረጉ ይገኛሉ። የአሜሪካን ኤምባሲ ወረፋውን ብታዩት በጣም የሚያስገርም ነው። በጣም ወረፋ አለ ቹ መሃል እንግዲህ ያው የእያንዳንዱ ኬስ እዚሁ የሚወሰን በኦፊሰሩ የሚወሰን ብቻ አይደለም። ቀጥታ ወደ አሜሪካን ስቴት ዲፓርትመንት ይላካል። እዛም በፍርድ ቤት ነው የሚወሰነው እና እዛ ያለው የፍርድ ሁኔታም ደግሞ ቀጥታ ወደዚህ ተልኮ ሪጀክት የሚባሉ ሰዎች በዝተዋል። በፊት ላይ እንደዚህ አይነት ነገር አልነበረም። እና ይሄን ነገር ስታዩት በጣም የሚያስገርም ሁኔታ ላይ ነው ያለው የአሜሪካን ኤምባሲ ማለት ነው በአዲስ አበባም በመላው አለም ላይ ያለው ሁኔታ ማለት ነው ስለዚህ ምንድን ነው ከእናንተ የሚጠበቀው ነገር የመጀመሪያው ነገር በአሜሪካንም ያሉ ኢትዮጵያውያን ኤርትራውያን ሌሎችም እንግዲህ ሀገር ዜጎች የመጀመሪያው ነገር ጠበቃ መያዝ ነው ያለባችሁ ኬዛችሁ በምንም አይነት ጉዳይ ላይ ቢሆን አዳዲስ ኢንፎርሜሽኖች ስለሚጨመሩ ጠበቃ መያዝ ይጠበቅባቸዋል እንዲሁም ደግሞ እነዚህ አይስ የሚባሉ ቡድኖች ወይም ደግሞ ፖሊሶች እናንተ ጋር ሲመጡ በምን አይነት መንገድ መመለስ እንዳለባችሁ ኬዛችሁ ምን ደረጃ ላይ እንዳለ ማስረዳት ይጠበቅባቸዋል። አንድ ሁለተኛ ነገር ደግሞ ኃይል ለመጠቀም ባትሞክሩ ጥሩ ነው። ምክንያቱም ኃይል ስትጠቀሙ ሞር ወንጀለኛ እንደሆናችሁ የሚያሳዩ ፍንጮችን ነው የሚሰጧቸው። ለምሳሌ ሬስቶራንት ሊሆን ይችላል። ሬስቶራንቱን ሙሉን ዘግተው ሊጠይቋችሁ ይችላሉ። እናንተ ፕሮግረስ ላይ ከሆነ ፕሮግረስ ላይ ያለበትን ሁኔታ ለማስረዳት መሞከር። ይዘዋችሁ ብሄዱም ለራሱ ምናልባት እናንተ ያላችሁበትን ስታተስ ማሳወቅ ይኖርባቸዋል። ጀስት ለመጥፋት ካሰባችሁ ቀጥታ እንደ ወንትድ ነው የምትታዩት ማለት ነው። ስለዚህ ያንን ነገር ጥንቃቄ ማድረግ አለባችሁ። ኢንፎርሜሽን ሁል ጊዜ መውሰድ አለባችሁ። ሁልጊዜም አዳዲስ ነገር ይሄንን እንግዲህ ማወቅ ያለ ያላችሁም ጭምር ነው። በነገራችን ላይ ወረቀት ያላችሁ በስደተኝነት ላይ ሆናችሁ ወረቀታችሁ አፕሩፍ ተደርጎ እስካልተሰጣችሁ ድረስ ለምሳሌ አንዳንዴ ሜዲካል ሊሆን ይችላል ያላችሁበት ስቴፕ። አንዳንዴ ደግሞ የኢንተርቪው ሊሆን ይችላል። አንዳንዴ ደግሞ በፍርድ ቤት የመጨረሻው ዲሲሽን የሚሰጥበት ጊዜ ላይ ልትሆኑ ትችላላችሁ። ስለዚህ እናንተ ጥንቃቄ ማድረግ አለባችሁ፣ በጣም ጥንቃቄ ማድረግ አለባችሁ። እንቅስቃሴ ባታ ብዙ በጣም ጥሩ ነው። የተለያዩ ስቴቶች በተለይ አሁን ክረምት ላይ በጣም ብዙ ተማሪ ትራብል ያደርጋል አይደው ነው። ወጣቶች ብዙ ወጣቶች እንግዲህ ትራብል ያደርጋሉ። ስራም ፍለጋ የተለያዩ ምክንያቶችን ይዘው ትራብል ያደረጋሉ። በዛ ጊዜ እነዚህ አይስ የሚባለው ፖሊስ ሁለተኛው ናሽናል ሴኩሪቲ አብሮት ያለው ማለት ነው። በቁጥጥር ስር ሊያውላችሁ ይችላል። ስለዚህ ትራቭል ባታደርጉ በጣም ጥሩ ነው። ከስቴት ስቴት ለራሱ እንደውም ከአሜሪካን ውጭ በጣም ከባድ ነው፣ ማይታሰብ ነገር ነው። ወደ አዲስ አበባም ለመምጣት የሚያስቡ ሰዎች አሉ፣ ጥንቃቄ ማድረግ ያስፈልጋል። ምክንያቱም ወደ አዲስ አበባ መጣችሁ ተመልሳችሁ ወደ አሜሪካን ለመሄድ በጣም አስቸጋሪ ሁኔታ ነው ያለው። እዚህም ያሉ ደግሞ ወደ አሜሪካን ለመመለስ ቢችሉ በጣም ጥሩ ነው። ምክንያቱም እዚህ ካሉና ምናልባት ያ ወረቀታቸውን ድጋሚ የሁለት ዓመት ቪዛ በጉብኝት ቪዛ ለማሰጠት በጣም ከባድ ነው። ምክንያቱም እንደ በፊቱ አይደለም። አሁን ለምሳሌ አንድ ሰው ፋሚሊው አሜሪካን ሆኖ እነሱ በቫኬሽን ወደዚህ ቢመጡ የግሪን ካርድ ሳያገኙ ጀስት ለቫኬሽን ብቻ ተመልሰው ቢመጡ ተመልሰው ወደ አሜሪካን ለመግባት በጣም ከባድ ነው። ስለዚህ ቢቻል አሜሪካን ሆናችሁ ፕሮሰሳችሁ እስከሚያልቅ ድረስ መጠበቅ፣ ያለበለዚያ ግን ዶክመንታችሁን፣ አዳዲስ ኢንፎርሜሽኖችን ለመውሰድ ብትዘጋጁ በጣም ጥሩ ነው ብዬ አስባለሁ። መረጃ በጣም ወሳኝ ነው። መረጃችሁን ተከታተሉ። በጣም በተለያዩ ጊዜ የሚወጡት መረጃዎች አሁን የእንግዲህ ሰሞኑን እያወጣ ያለው በሆቴል ስራ ላይ ያሉና በግብርና ስራ ላይ ያሉ ኢትዮጵያኖች። በእርግጥ በግብርና ስራ ላይ በርካታ ባይሆኑም የተወሰኑት አሉ። በተለይ ወደዚህ ወደ ኢስት አሜሪካ አካባቢ ያሉ፣ ወደ ሜክሲኮ ድንበር አካባቢ ያሉ፣ እነሱ አሜሪካን አካባቢ ያሉ እንግዲህ የሚሰሩ አሉ። ይህንን ስራ በግብርና ስራ ላይ የሚሰሩ አሉ። ሆቴል ግን አብዛኛው ዋሽንግተን፣ እንዲሁም ኒውዮርክ ዳላስን ቴክሳስ ሌሎችም የአሜሪካን ግዛቶች ላይ የሚሰሩ በጣም ብዙ ኢትዮጵያኖች፣ ኤርትራያኖች አሉ። አይ ነው። ነገር ግን እናንተ ይሄ ጉዳይ ሊመለከታችሁ ይችላል። የሆቴሉ ማለት ነው። በተለያዩ ግዛቶች ላይ ግን ያላችሁ፣ በየትኛውም ስራ ዘርፍ ላይ ሆናችሁ በህክምናም ሆነ በተለያዩ ስራዎች ላይ ያላችሁ ጥንቃቄ ማድረግ ያስፈልጋል፣ ማለት ነው የግሪን ካርድ እስከምታገኙ ድረስ ነገሮች እስከሚቀያየሩ ድረስ። ነገር ግን አሁን ባለ ሁኔታ እያንዳንዱ እያንዳንዱ ቦታ መግባታቸው አይቀርም። ቀጣይ በተማሪዎች እንደሚመጡ፣ ቀጣይ በተለያዩ ስራዎች ላይ ያሉ ሰዎችን፣ እንዲሁም በጉብኝት የሚሄዱ ሰዎችን፣ እዛው የሚቀሩ ሰዎችን በተለያዩ ምክንያቶች ብቻ አሜሪካን ኢቨን እስከ ዲቪ ድረስ ለራሱ ሪጀክት እየተደረገ ይገኛል እና ጥንቃቄ ማድረግ ያስፈልጋል የዛሬው መልእክታችን ነው። በአሜሪካን የተለያዩ ግዛቶች ላይ የተለያዩ ተቃውሞ ሰልፎች አሉ፣ ጥንቃቄ ማድረግ ይጠበቅባቸዋል። በተለይ ደግሞ እነዚህ የተቃውሞ ሰልፎች ላይ አብራችሁ ቮት ለማድረግ የምትወጡ ሰዎች ካላችሁ ጥንቃቄ ማድረግ ያስፈልጋል። ምክንያቱም የሚለወጥ ነገር ካለ ያው ከሚለወጠው ነገር ላይ ተጠቃሚ ናችሁ። ነገር ግን ዝም ብላችሁ ራንደምሊ ይህንን ቦት በማሰማቴ እኔም ድምፅ ይሰማል ብላችሁ እዚህ የቦት የሚሰጥበት ቦታ ላይ የአደባባይ ፕሮግራሞች ላይ ወጣችሁ የምትያዙ ከሆነ በጣም ከባድ ነው። አንድም የስር አለው፣ ሁለትም ደግሞ በእናንተ ላይ የሚከፈቱ ምርመራዎች አሉ። የሆናችሁ ደግሞ ሪጀክት የመባላችሁ እድል ሰፊ ነው። በተለይ በተለያዩ ቦታዎች ላይ እንደዚህ ጥቆማ የሚያደርጉ ሰዎች አሉ። ባካችሁን እናንተ ደግሞ ከእንደዚህ አይነት ድርጊት ታቀቡ። ምክንያቱም አይጠቅምም፣ ብሩ መጦም ላይፋችሁን አይቀይርም። ስለዚህ ይህንን ነገር እንደ መልእክት ለማስተላለፍ ያክል ነው። በጣም በርካታ አሜሪካን ያሉ ኢትዮጵያውያን እኛ ማግኘት የሚፈልጉ ጠበቃ፣ በየትኛውም የአሜሪካን ስቴት ላይ ያላችሁ በሀምሳውም ስቴት ላይ እኛ አገልግሎት መስጠት ጀምረናል። ኦልሬዲ እየሰጠን ስለሆነ እኛ የምትፈልጉ ሰዎች በዚህ ስልክ ቁጥር ደውሉልን። አዲስ አበባ ያላችሁ ደግሞ ይህንን ስልክ ቁጥር ተጠቀሙ። እኛ ማግኘት ትችላላችሁ ማለት ነው። ኢትዮ ትራቭሎችን ነን። ሰብስክራይብ አድርጉ፣ ላይክ አድርጉ። አለም አቀፍና ሀገር ውስጥ የቪዛ የኢሚግሬሽን የኢምባሲ እንዲሁም ደግሞ አጠቃላይ የፓስፖርት መረጃዎችን በእኛ በኩል ታገኛላችሁ። አብራችሁን ስለሆናችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ